ስለት መሳል ማለት ታቦት ሲወጣ ታቦቱ ፊት ማናገር፣ የምትወዱትን ታቦት ተሳፍራችሁ ሄዳችሁ ፊት ለፊት ታቦቱ ወጥቶ ካህናት እነሱ ከፈለጉ ልማት ይበሉ፣ ምንም ይበሉ፣ ስብከትም ይስበኩ፣ እናንተ ከታቦቱ ጋር እያለቀሳችሁባችሁን እያወጣችሁ ታቦቱ ፊት መንገር አለባችሁ። ቅዱስ ቁርባን በሚሰጥበት ሰዓት ላይ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 አቀረበለት። ያው ሰምታችሁታል። ደነገጠ። እሱን በድብቅ እያዳመጠ ቤተክርስቲያን ክርስቲያን እየሄደ ጸበል እየተጠመቀ ጭምርም ነው። ሰውነቱ ለውጥ ያመጣ፣ ግን ከልጅቷ ጋር በፍቅር ናቸው። እንዴት እንደሚወዳት በመልክም እዚህ ግቢ የምትባል ልጅ አለችም። ያን ያክ ግን በቃ ልጁ በነገራችን ላይ የመላመድ ፍቅር በጣም አሪፍ ነው። መጥፎም ሊሆን ይችላል። ለምን የመላመድ ፍቅር መልክ አይመርጥም የመላመድ ፍቅር ገንዘብ አይመርጥም። አንድን ሰው በጣም ከለመዳችሁት በጣም ነው የምታፈቅሩት የምታፈቅሯት ወይም ደግሞ ፍቅር ይዛችኋል። በአብራችሁ በምትሰሩበት ሰዓት መልኩ ፉንጋም ወይም መልኳ ፉንጋም ሆኖ ፉንጋ ስላችሁ እናንተ በምታወጡት መስፈርት አታምርን ብላችሁ ወይም አያምርን ብላችሁ በምታስቡት ሰው ሆኖ ማለት ነው። እንዲህ ሁሉም የስላሴ ፍጥረት ነው፣ እና እንደዚያም ሆኖ በቃ ጸባዩ ይገዛችኋል። አሳቢነቱ ለአንቺ ወይም ለአንተ ያላት እይታ ወይም ላንቺ ያለሽ ያለው እይታ መተሳሰባችሁ ምናምን ቀልዳችሁ ምናምን ሳታስቡት ፍቅር ውስጥ ይከታችኋል። እኔ አስታውሳለሁ በመልክ ጭራሽ የማይገናኙ ሰዎች ተፋቅረዋል። ጭራሽ እንዲያውም ልጅቷ ያሳግታ ገጠቤ ሊሆ አቅርቤዋለሁ። አውቀ ነው አለ ልትፈትነ ይኖር አንተ የመሰለ ቆንጆ አሁን እኔን አፈቀርኩ ስትለኝ እኔ አሁን እንዴት ነው የምቀበልህ? ልትጫወትብኝ ነው አለ እኔ አላምንህም እስክትለው ድረስ አቅርቤዋለሁ። መገናኛ ጋር ቡቲክ ስለ ቡቲክ ሳስተምር ማለት ነው መገናኛ ቡቲክ ከቡቲኮች ውስጥ አንዱ ቤት ላይ ማለት ነው ያቀረቡት። ታስታውሳላችሁ። አልገጠምኝ እና እንዲህ አይነት ሰዎች ይሄ የመላመድ ፍቅር የሚያመጣው ነገር በመላመድ እና በጣም ነው የተቀራረቡት። እና ይሰግዳል። ሲሰግዳየችሁ ገብታ እሷ ማብራት ትሰግዳለች። ቤት ከሳስ ሲሄዱ አብረው ትሄዳለች። እናትየዋ ጠዋት ተነስተው ቅዳሜ ገበያ ሲሄዱ እሷ እሱን ይዛ ጸበል ቦታ ወይ ከአዲስ አበባ ራቅ ብለው ሄዶ ተጠምቀውም ብሎ ይመጣሉ። እህቱ ሆነች ማለት ነው። በቃ ሚስቱም እህቱም ፍቅረኛውም ሁሉ ነገር ሆነች። ከሱ ውጭ ማንም ሰው አይታየው። ጠዋት ወጥቶ ማታ ነው የሚገቡት። ቀን ራሱ ደጅ ላይ ታይቶ አያውቅም። ይሄድች ከዛ ለመጀመሪያ ጊዜ ጮኸ። ሲጮህ ምንድን ነው እግሩ ሽባ አድርጌው ቤት አስቀርቼ እንዳይራመድ አድርጌ ከልጆች አርቄ አሳድጌ ወይኔ ልቀማ ነው ምናምን እያለ በቃ በግጥም ነው የሚናገረው አሉ። በግጥም እና ማነህ ሲባል ስም ሲጠራ ልጅቷ አደነገጠች። ታቃታለች። ሴትዮዋን አንቺ ነሽ እንዴ? አሁን ነኝ ታቂኛለሽ። ከዛ ረማየ ጉድ ስሙ፣ ኑ ጉድ ስሙ ብላ ደወለችላቸው። የምን ጉድ ልጆች? ጸበል ላይ እየጮኸ ነው አሉ፣ ጸበል ላይ እየጮኸ ነው ከዛ ሲመጡ፣ ቀጥን ያለ ድምፅ ነው የሚሰማው እና ይህን ድምፅ ማየት ነው ማቀው ማን ነበር ይሄ ድምፅ ይላሉ። ሴትዮዋ እዚህ ያለች የራሱ ልጅ ነው የሚያወራው። የሚያወራው በማን ድምፅ ነው? በሴትዮዋ ድምፅ ነው በፊት የነበረ ድምፅ ነው። ወጣት በነበረችበት ሰዓት ያኔ ህፃኑን ታዝሎ ታቅፎ ትስመው በነበረበት ሰዓት የነበረ ድምፅ ነው። ልጁ ድምፁ ቀጭን ነው ብያቸው አልነበረ? ያ ድምፅ ነው የገባበት ማለት ነው። የራሱ ኖርማል ድምፁ ከተፈወሰ በኋላ ስትሰሙት ሌላ ሰው ነው የሚመስለው። እንዴ ይሄ ልጅ ጉንፋን ይዞ ሆኖ አለችው። አይደለም ይሄ ድምፅ ተቀይሮብኛል ም ግን ምን ማድረግ አልችልም አለ ልጁ። በቃ ተያዘች፣ አይነጥለዋል ማለት ነው። ድምፁ ሁሉ ስልል ያለ ነበረ። መምር ተስፋ ይደናና እንዴት እንደምናም ብሎ ሲል አስቡት። እንግዲህ አንድ ሰው ጎረም ሳይሆኑ እግዚአብሔር ይመስገን የኔ ድምፅ ስሙት፣ ሰላም ነው። እንዴት እንደተናና ነው ሲል በጣም የሚያስቀው አይደል? ወንድ ልጅ ሆኖ ማለት ነው። ከተፈወሰ በኋላ ደግሞ እንዴት ነው መምር፣ ሰላም ነው እግዚአብሔር ይመስገን ሲል ደግሞ ያስደነግጣል። እና የዚህን ሰዓት ነው በጣም የተቀራረብ ነው በል፣ ያ መምር ተስፋ የምትለው አይነ ጥላ የሚለውን ትምህርት ያዳመጥከው ልጅ ጋር እንደውል ተባለ። ደወሉ ሄድኩኝ። ጸበል ቦታ ላይ እናትየው እዛ ነበሩ ያለቅሳሉ። ለመጀመሪያ ጊዜ ነው አደለም፣ ጸበል ቤተክርስቲያን ሄደው የማያውቁ ሴትዮ። ሰው ሲንጫጫ ሲል አይነ ጥላ ምናምን እያለ ሲንጫጫ፣ እዛ ሲጠበሉ ሲያዩ ሴትዮዋ በቃ ደነገጡ። ሙሽሻ ነው በቃ ምንድን ነው የማየው ቤተክርስቲያን ውስጥ ያለውት አሉ። አዎ ጸበል ቦታ ነው ያሉት። ይሄ ሁሉም የምሰማ ምንድን ነው እናት፣ እዛ ጋር አዳልሞቴ እየጮኸ ነው፣ እዚህ ጋር ጠቋር እየጮኸ ነው፣ እዚህ ጋር አይነ ጥላ ነው ይሄ ቡዳ ነው ምናምን ብዬ ነገርኳቸው። ይህ ሁሉ ነገር አጋንንት ነው። እንዲህ አሉ አዎ፣ ወይኔ ተበልቻለሁ፣ ልጄን ማስበልቻለሁ አሉ። ከዛ የእኔ ልጅ አሏት። አቤት? ምን ታደርጊልኛለሽ መሰለሽ? ይሄ ልጅ አሁን ለአንድ ለሁለት ቀን ለሶስት ቀን አስጠማቂ ይቀጠርለት፣ ወይም መምህር ተስፋዬ ይጠራና እሱ የሆነ ነገር ይንገረን። ከዛ በኋላ መነግረሽ ነገር አለኝ አሏት። በቃ ሞራላቸው ወረደ። በቃ ይሄ ስሜታቸው ድብር የሚለቃላ። በቃ በጣም ተሰበሩ እና ማዘር ምን ፈልገው ነው አልኳቸው። እኔ እዚህ ነው መሆን ነው የምፈልገው፣ ልጄን እያስታመምኩኝ፣ ይቺ ልጅ ደግሞ ቤቱን ትጠብቃለች፣ እንደገናም ደግሞ ገበያ ሄዳ እንዴት እህል ምን እንዴት እንደሚሸጥ ምን አሳይቻት፣ እህል እንድትሸጥ፣ በቦታ እንድትነግድ እፈልጋለሁ አሉ እና እኔ እዚህ ሆኜ መንፈሴን ሳላስወግድ ከአሁን በኋላ ወደ ስራ ቦታ ያልመለስም አሉ። እሺ ከዛ ሶስት ቀን ያክል እኔ ጸበእንትን የሚያስጸብል ሰው ቀጠርኩላቸው። ለልጃቸው ልጃቸውንም አስተመርኩት፣ ገጠሜን ሰጠሁት፣ በስልኩ ላይ ጫንኩለት። አይ ትምህርትህን አንዳንዶቹን እየሰማሁን ያለሁት አለኝ። በርታ አልኩት እና ኖርማል ነው ድምፁ። እኔ እንዲያውም ስመጣ ድምፁ ኖርማል ሆኖ ያገኘሁት፣ መንፈሱ ሲለፈልፍ ስሰማ ይሄ ነበር ድምፁ ስላቸው፣ እኛ የምናውቀው ድምፁ ይሄ የቀጭኑን ድምፅ ነው አሉኝ። እኔ ደግሞ ማውቀው ወፍራም ድምፁን ነው ስመጣ፣ በወፍራም ድምፅ ስላወራኝ ማለት ነው ከዛ ወሰዷት ሱቁን ምናምን አሳዩት፣ ገቢያ ቦታ ላይ እንዴት እንደምትሸጥ ምናምን አሳዩትና እሳቸው ጸበል ገቡ። በዛው ሳምንት ውስጥ እህሉን አይጦች እየመጡ ቀዳደውት አበላሽተውት ነበር። እንደገና በረሮ፣ ይሄ በቃ ቀንዳውጣ የማይመጣ ነገር የለም፣ እዛ ቦታ ላይ በዛው ሳምንት ውስጥ እና ሆኖ አይቶ፣ አረ ማዘርዬ፣ እንደዚህ ነገር እውነትሽን ነው! አረ እኔ ምንም ነገር አይቻላቅም አሏት። ቀንዳውጣ፣ በጣም ብዙ ቀንዳውጣ ወደ እህሉ እየመጣ ነው። ነቀዝ በልቶታል እህሉን ነቀዝ ጭራሽ አዎ፣ ይሄ የኔ ነው የኔ ችግር ነው አሉ። እንዴት? አይ ገበያ እንዲበዛ የቀበርኩት ነገር አለ። ጸሎት አርጊና እህሎቹ በተቀመጡበት ፊትለፊት በስተግራ በኩል ፊትለፊት ወጭና፣ በስተግራ በኩል ሌሊት 11 ሰዓት መተሽ ቆፍረሽ የቀበርኩትን አውጭ አሏት። ደብተራ ያዘዛቸው ማለት ነው። በስልክ እየተነጋገሩ እሺ ያለች ገብታ ጸልየች። ከዛ ዲጋ ደወለችልኝ። መምህር እንደዚህ እንደዚህ ያለችኝ፣ እሺ አልኳት። ከዛ ለሁለት ጎረቤቶች መንገር አለብኝ። ማታ አስራ ሁለት ሰዓት መጣ ልጅቷ ሳጣቅ ማለት ነው። የወላችሁ እማማ ልጃቸው ታሞባቸው ጸበል ሄደዋል። እማማ ደግሞ ንስሐ እየገቡ ነው። ድንገት ለሊት መጥቼ ይሄን ቆፍሬ ሳወጣ ስታዩ እንዳደነግጡ ወይም ሰው ነግሯችሁ ሌላ ነገር ያርኩ እንዳይመስላችሁ፣ እማማ እዚህ ቦታ ላይ ገበያ ማብዣ ብለው የቀበሩት ነገር አለ እሱን ላወጣ ነው አልኳቸው። ማርያም ናለው እኔ እኮ ያለ ነገር ሰው ሲበዛላቸው እኮ ያለ ነገር እንዴት እንደዚህ ሆን እላለሁ። ለካ ይሄን አርገው ነው ሰው ሁሉ መቶ የእኛን እህል አየት አርጎ ስንትናው ምናም ብሎ እንዲች እንዲች አርጎ በቃ አየት አየት አርጎ አላርጎ እሳቸው ጋር ነው ሄዶ የሚገዙት። ምንም ይሁን ምንም ምንም እህል በጆንያ የተቀመጠ ነገር እሳቸው ጋር ነው የሚገዛውና ነገርኳቸው። ለምንድነው ነው? ምስክር እንዲሆኑኝ ነው። ድንገት ሌሊት መጥቼ እንኳን ሲቆፈር ስናወጣ ስሜን ሊያጠፉ ይችላሉ እየስላሰብኩ ነው። ከዛ ምንም አትፍራ፣ እኔ እንዲያውም ይሄን ነገር አግዛለሁ አለች። እሺ ሴትናት እንደገና ደግሞ ባሏም ወንድሟም አለ። በዛኛው በኩልም ደግሞ አንድ ሰው መንገር አለብኝ አልኩኝ። አይ አትንገር፣ እኛ በቂ ነን አሉ። ለምን? ከሴትዮዋ ጋር ጸበኞች ስለሆንን እኛ በቂ ነን፣ እኛ መስክር ነን አሉ። እሺ ለቤት ቆፍረን አወጣ ነው። ማንም ግን አጋጣሚ ያየን ሰው አልነበረም። እዛ አካባቢ ላይ የነበሩ ጥበቃዎች ምንም አልነበሩም። እና ቶሎ ብለን አንድ ሶስት አራት ጊዜ እንደ ደበደብ ነው መሬቱን የተቀበረው ነገር ወጣ። የበግ ጭንቅላት ውስጥ የደብተራ ትብታብና አፉ የበጎ አፍ እንደዚህ ታስሯል በገመድ ታውቃላችሁ። እና ቀንዱና ቀንዱ መካከል ላይ ደግሞ በሽቦ ቀንዱ፣ እንግዲህ የበግ ቀንድ እንደዚህ አይደል? ሁለቱ ቀንዶቹ እንደዚህ አድርገው በሽቦ ድብን አድርገው በፒንሳ እንደዚህ አድርገው ወጥረውታል። ያ ማለት እዛ እሳቸው ጋር የመጣ ሰው ደንበኛ ሆኖ እንዲቀር ነው አፉም የታሰረው። በቃ የእሳቸውን ብቻ እንዲጠቀም። አፉ ሲከፈት ገመዱ ሲፈታ የሚገርማቸው ነገር አፉ ውስጥ ከሁሉም እህል የተውጣጣ እንዲህ ቁንጥር ቁንጥር የተውጣጣ እህል ተቋጥሮ በፌስታል ተቋጥሮ እንዳይበሰብስ ተደርጎ በቆዳ ተለብጦ አፉ ውስጥ የበጉ አፉ ውስጥ ተቀምጧል። በግ የሆነበት ምክንያቱም ደግሞ እንደ በግ ህዝቡ የዋ ሆኖ ጅል ሆኖ መቶ እሳቸው ጋር እንዲገበያ እየተደረገበት መንገድ ነው። ይሄ ራሴ የምተረጉምበት መንገድ ነው። እና ከዛ አውጥተነዋል ማዘር አልኳቸው። ዊ አንተ መጣህ እንዲያሉኝ አዎ ይሁን ግን ሰው እንዳይጠራጠር ምን እንዳይል ንሳ ገብቶ አልኳቸው በቃ እንዲህ ነው እንዲያርግ ያለው ጎረቤት ተናገር ያለው አላልኳቸው ለምን ለምን አረክ እንዳይል ገና በእምነት አልጠነከሩልኝም ገና ትምህርት አላዳመጡም እንዳይቀየሙኝ ስለፈለግኩ ነው እና ዝም አልኳቸው ጎረቤትም ዝም በሉ አልኳቸው ምንም ነገር አልተነገረም ከዛ ጸበል ድረስ መጥተው ጠየቋቸው እነዛ ጸበኞች እህል አብሯቸው የሚሸጡ ሰዎች ማዘር እንዴት ነዎት መጣችሁ እኔም ከኔ ጋር ተጣልተን አሁን ልጅ የታሙብኝ እኔም ደግሞ ልጠመቅ ብዬ ከሆኑ እንደ ብዙ ጉድ ነው የምንሰማው። እዚህ ቦታ ላይ በሉ እናንተ መጠመቅ አለባችሁ። ያጠፋሁት ነገር ካለ ይቅርታ፣ ትናንትና ንስሐ ገብቻለሁ። እንኳን መጣችሁ ይቅር በሉኝ ብለው ጉልበታቸው ስር ወደቁ። አረ ማዘር ችግር የለው ምናምን ብለው ነገሩን ቀለል አድርገው ታለፉ። ሴትዮዋን የእውነት የምር ንስሐ ገብተው ምናም በቃ ሲሪየስ አድርገውታል ነገሩ። ልጅቷም ነጋዴ ይሆናለች። አይጥ የለም፣ ቀንድ አውጣ የለ፣ ነቀዝ የለ፣ ምን የለ። የሚገርማችሁ ድራሹ ጠፋ። ለምን መንፈሱ ተናዶ ነው ያን ያደረገው ህሉን ይቀያየረው ሴትዮዋ ለምን አመለጠችኝ ለምን ከዳችኝ እንዴት ናም ብሎ የደብተራው መንፈስ ነው ይሄን ያደረገው የለም የነቀዝ የነካውን ከላዩ አነሳቸው አይጤ ነካካው ምናም ብቻ አጸዳዳቸው አስተካከለችው አንድ ሶስት ቀን አራት ቀን ስራ ነበረባት ከዛ በኋላ ግን በቃ አሁን ኖርማል ነው እነዚህም ሰዎች ጋራ ሰዎች ይመጣሉ ይገበያያሉ? እሷም ጋር ደግሞ እድሏም ይመጣል ይገበያያል። ስንት ሰራሽ ዛሬ ይሏታል ይሄን ያክል ስትላቸው ይሄ ነበር ትክክለኛው ገበያ። ከአቅሜ በላይ ለማፈስ ብዬ የተጠቀምኩት ብዙ ነገር አበላሽቷል። የግፍ እህል ነበር ልጄን ማበላው። የኃጢአት እህል፣ የድግምት እህል ነበር ልጄን ማበላው። ለካ ልጄን ሸባ ድጉ ያስቀረው ይሄ ነው እያሉ ሴትዮዋ በቃ ምን ጸጸት ነው ገጠሜ። ተከፍቶላቸው ራሱ አይሰሙ በቃ ኃጢአታቸውን የሚያስቡት እናቶች ሲቀየሩ እንደዚህ ናቸው። ቶሎ ስትመክሯቸው ስታስተምሯቸው ቶሎ የሚለወጡት በአዳም ልኮ ያመልኩ ሁሉ አይመስሏችሁም። በፊት ለሴጣን የሚገብሩ ቡና እያፈሉ ምናምን እንደዛ የሚያደርጉ ምናምን የነበሩ ሁሉ አይመስላችሁም። በዛሬ ስታዩቸው እና ግልብጥ ይሉባችሁና ሴጣንን ክድት አድርገው እግዚአብሔር ጋር ጥብቅ ይላሉ። በጣም የሚወድላቸው ባህሪያቸው ይሄን ነው። አንዳንዶች አሉ። አንዳንዶች ከስንት አንድ ቆርበውም ራሱ ማይለቃቸው ደግሞ አሉ። ጨሌውንም አይጥሉም ቆርበው ወይም ስድባቸውንም አይ ቆርቦ መጥተው በቆረቡበት ቀን ከቤት ሠራተኛ ጋር የሚጨቃጨቁ ከልጆቻቸው ጋር የሚነታረኩ ምንም ሀሜት የማያርፉ ነገር ነገር የሚላቸው ደግሞ አይጠፉም። ይሄ አብሮ ያደገ ባህሪ ነው። መፀፀት ላይ ግን ጎበዝ ናቸው። ቶሎ ንስሐ ይገባሉ። እውነታውን ያውቁታል። እንደዛም ነገረኛም ሆነው እንኳን ቆራቢም ሆነው እንኳን እንደዚህ አስቸጋሪ ሆነው እንኳን ግን ይቅርበለኝ ደግሞ ማለትን ይችሉበታል። ይቅርበለኝ እንደ ምን ይሻለኛል የአፌ እንደ አንደበቴ ይላሉ ደግሞ መልሰው። ለምን የዋህ ስለሆኑ። ለዚህ ነው ያልተማረ ሰው ደፋር ነው። የማያቅ ሰው ያላነበበ ሰው እውቀት የሌለው ሰው ደፋር ነው። ለመናገርም ለምንም ሲባል ሰይጣንን ለማምለክም ደፋር ይሆናሉ። ክድት አድርገውት ወደ እግዚአብሔር ለመምጣትም ደፋር ይሆናሉ። እና እናትና ልጅ ጸበል ቦታ ላይ እየተንጫጩ እየጮሁ ለሀያ ቀን ያክል ተጠመቁ። በእመቤታችን ቀን በሀያ አንደኛው ቀን ላይ በእመቤታችን ቀን ነው የጀመሩት። በእመቤታችን ቀን ላይ እናትና ልጅ ተገላገሉ። የጮሁት ማን ብለው ነው? እቺን ሴትዮ ሱ ማን ጠርተው ሱ ማን መጣት ስለማልፈልግ ነው። ቡዳ ነኝ ይላል፣ መተት ነኝ ይላል፣ ምቀኛ ነኝ፣ ተንኮል ነኝ ይላል። ትዳሯን ያለያየሁት የማን ተፋቶ ማን ከባሏ ጋር ይኖራል? እኔ ተፋትቼ እሷ ባሏን አቅፋት እንዴት ታድራለች? አይሆንም ብዬ ነው ያፋታኋት። ምንድንህ ሲባል ቡዳ ነኝ ቡዳም ነኝ መተትም ነኝ ይላል። አስቡት እንግዲህ አንድ ሆነን ይላል። ቅድም የነገርኳችሁ ታሪክ እንግዲህ ይሄ ነው እሷን ፈት ሆነች እኔም ፈት ሆንኩኝ። ሁለታችን ቁጭ ብለን ወሬያችን ስንሰልቅ ነው የኖር ነው ይላል። ሴትዮዋ አለች ለፈል። ከዛ ቪዲዮ ስናሳያቸው ይንቀጠቀጣል ሰውነታቸው ይፈራል። ወይ እኔ እድሜን በማይሆን ነገር ጨረስኩት። ወይኔ ምን ቀኑ። ያች ሴትዮ ወደ ቤት የመጣችው 32 ዓመት ሙሉ ታሰቃየሁ፣ ሰላሳ ሁለት ዓመት ሙሉ ወይኔ ይላሉ። አዲስ ሰፈር ገብተው አዲስ መንፈስ ወሰዱ። አሮጌ ሕይወት ኖሩ። የተበላሸ ሕይወት ኖሩ። የቀደመ ቤት በወንሻሪ ነበር እስኪሉ ድረስ ምን ነው ቤት ባልገዛው ተከራይ ሆኜ በኖርኩኝ እስኪሉ ድረስ ማለት ነው። አሁን ልጅቷ ሱቁን ቁን ቀጣል ጋይዛላችሁ ሴትዮዋ እንዲያውም ቆራቢ ሆነ። ቤት ያሉት እሷ ነች ሱቅ ያለችው እሱ። በጣም የሚገርም ቆንጅዬ ልጅ ሆኗል፣ አምሮበት ጉንጩ ሁሉ ተነፋፍቶ የሚያምር ልጅ ሆኗል። እሷ ጋር ይሄዳል ሱቅ ይውላል፣ እንደገናም ደግሞ እሳቸው ጋር ይመጣል። ቪትስ መኪና ገዝተውለታል፣ ለቁርባን ያመላልሳቸዋል። በቃ ያሁሉ ገንዘብ ሲያጠራቀሙ አንድ ቀን እንኳን መኪና ግዢልኝ ብሎ አያውቅም። እሳቸው ልግዛል ብሎ ታያውቁ። እና አሁን ግን እግዚአብሔር የተመሰገነ ይሁን እናቱን ቤት ከሳል እያመላለሰ ይቆርባሉ፣ ያስቀድሳሉ። እሷም ከሱ ጋራ ያው ጮኛ ሆናለች፣ እናትዬው ፈቅደውለታል። ገጠመኝ እያዳመጠች ኮ በዚህ ሆነች፣ እዛ ስራ ቦታ ላይ ሆና በአንድ ኢርፎን፣ በዚህ ኢርፎን አርጋ ስራ ላይ ሆን ወደ ሾላ አካባቢ ለስራ የሚሄዱ ሰዎች ሲያናግሯት አቤት ብላ ነው የምታናግራቸው። ከዛ አውደታ ከጨርስ በኋላ ወዲያው ነው የምትሰካው። እና ገጠመኝ በጣም በተደጋጋሚ ማዳመጥ ከማብዛቷ የተነሳ ምንድነው የምትሰሚው እያሉ እየመጡ ሁሉ የእሷ የምትሰማው ነገር እየሰሙ የተለወጡ ሁሉ አብሯት የሚሰሩ ጓደኞች አሉ። በጣም ነው በቃ ከሁሉ ሰው ጋር የተግባባችሁ። አስቡት፣ የቤት ሰራተኛ ሆና ገብታ የቤት እመቤት ወይም ደግሞ የተባረከች ልጅ ሆነች ማለት ነው። እግዚአብሔር ሲፈቅድ እንደዚህ ነው አንዳንዴ። ላይፍ እኮ በቃ አታቁትን ቤት እንደሚመጣ እና ምንም እንኳን ከእሱ ጋር በዝሙት ለመወደቅ ያደረገችበት ሂደት ትክክል ባይሆንም ግን እግዚአብሔር ደግሞ ወደ ሌላ ሴት እንዳይሄድ እሷም ወደ ሌላ ወንድ እንዳትሄድ ለእሷ መጨረሻ ሽሁን ሲላት፣ ለእሱ ደግሞ መጀመሪያህም መጨረሻህም ትሁን ብሎ ሲለው እግዚአብሔር አንድ ላይ ያደረጋቸው። አሁን እንደዚህ ልጅ ቆሞ የሚያስቀድስና የሚቆርብ ልጅ የለም። እጅግ በጣም ደስ የሚል በጣም ትሁትና ስነስርዓት ያለው ረጋ ብሎ የሚናገር ሰው ነው። በጣም ትሁት እና እግዚአብሔር ስሙ ደግሞ ድምፅ አለው። የሚገርማችሁ የሚያምር ድምፅ አለው። መዝሙር ሲዘምር በዛ በወፍራም ድምፁ ሲዘምር እንዴት እንደሚያምር፣ ረጋ ብሎ ነው የሚዘምረው። የበገና መዝሙር ነው የሚወደው። የተረጋጋ ህይወት ያለው ልጅ ሆነ። በቃ ድሮንም በፊትም ፈሪ ነው፣ ዝም ነው የሚለው። ያንኑ ወደ መንፈሳዊ ነገር ገለበጠውና የሆነ ደስ የሚል ልጅ ነው። ሳወራው ራሱ ከአጠገቤ ድምፁን ስሰማው ደስ ይለኛል። ባይዘዌ ልጁ አሁን እንደዚህ ቤ ስናገር ደስ ሊለው ይችላል። በእርግጥ ግን እሱ ደስ እንዲለዋል ለምንናገረው መንፈስ ቅዱስ እንደጎበኛው ልነግራችሁ ፈልጌ ነው። ፀጥም የሚለው በቃ መዝሙር እያዳመጠ ከሆነ መዝሙር ነው የሚሰማው፣ ስብከት እያዳመጠ ከሆነ ስብከት ነው የሚሰማው። ሌላ ነገር ወደ ሌላ ነገር አይገባም እና ሁልጊዜ ስናገር ጠዋት ተነስታችሁ አንድ መዝሙር ከሰማችሁ ሌላ መዝሙር አትጨምሩ። አንዱ መዝሙር ብቻ ደጋግማችሁ ሶስት አራት የሰምታችሁት ከዛ ዝጉት፣ ያን ሞባይላችሁ ወይም ቴፑን ወይ ቲቪውን ዝጉትና ዝም ብላችሁ ወደ ስራችሁ ሂዱ። ያ መዝሙር ሙሉ ቀን ሲጮህባችሁ ነው የሚውለው። በጣም አሪፍ ነው ብዬ ስናገር ሰምታችኋለሁ አይደል? ይሄንን በተግባር ፈጽሞታለች እና ሙሉ ቀን ጭንቅላቴ ላይ የሚጮኸው መዝሙር ነው። በገና ከሆነ በገና ነው፣ ስብከት ከሆነ ስብከት ነው፣ ቸብቸቦ ከሆነ ቸብቸቦ ነው። ወይም ደግሞ የከበረው መዝሙር ማለት ነው እና ልጁ በቃ በዚህ ሁኔታ ላይ ነው ያለው እንደዚህ ልጅ አሁን ደስተኛ አለ።